በዚህ ግዙፍ የጭነት መኪና ላይ ያሉት ጎማዎች በሚያስደንቅ ሁኔታ ትልቅ ሲሆኑ እያንዳንዳቸው 10 ጫማ ርዝመት ያላቸውና 11000 ፓውንድ የሚመዝኑ ናቸው። ለአንድ ጎማ ብቻ የሚያገለግለው ላስቲክ 500 መደበኛ የመኪና ጎማዎችን መስራት ይችላል። እያንዳንዱ ጎማ ወደ 70000 ዶላር ወይም 10 ሚሊዮን አካባቢ ይደርሳል። በእንቅስቃሴ ላይ ሲሆን ተራ መኪናዎች በንጽጽር ጥቃቅን ይመስላሉ። መኪናው ራሱ ባለሶስት ፎቅ ህንፃን የሚያህልና ሁለት የከተማ አውቶቡሶችን የሚያህል ርዝመት ያለው ሲሆን በአንድ ጉዞ 450 ቶን ዕቃ መጎተት ይችላል። ተፈጥሮ እንደዚህ ያለ ግዙፍ ማሽን የነዳጅ ፍጆታው በጣም ትልቅ ነው። ለአንድ ቀን ብቻ ለመስራት 1180 ጋለውን ነዳጅ ያስፈልገዋል። ከእሱ ጎን ለጎን የሚሰራው ኤክስካቫተር የሚናቅ አይደለም። ወደ 2.4 ሚሊዮን ፓውንድ የሚመዝነው ይህ የጭነት መኪና ከአምስት ትላልቅ ሰማያዊ አሳ ነባሪዎች ጋር የሚመጣጠን ክብደት አለው። በአንድ ጉዞ 93 ቶን ቆሻሻ ወይም አለት ይሰበስብና በዛ ኃይል በቀላሉ በአንድ ቀን ውስጥ ትንሽ ኮረብታ ይዘረጋል። የዚህ የጭነት መኪናና ኤክስካቫተር ጥምር ጥንካሬ የግንባታና የማዕድን ስራዎችን ሙሉ በሙሉ ለውጦታል። ታዲያ የዚህ መኪና አንዱን ጎማ ለመቀየር ስንት ሰው ያስፈልጋል ብላችሁ ታስባላችሁ? ኮመንት ላይ አሳውቁ። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁ እና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።